የኢትዮጵያ አየር ኃይል ተልእኮውን በአስተማማኝ መወጣቱንና የሀገር ህልውናንም በጀግንነቱ ማጽናቱን አስታወቀ። የአየር ኃይል ዋና አዛዥ ሌትናል ጀነራል ይልማ መርዳሳ በአቬሽን ሙያ ተቋሙን ለማገልገል ወደ አየር ኃይል አካዳሚ ለስልጠና የተቀላቀሉ ምልምል ሰራዊት አባላትን አነጋግረዋል። የኢትዮጵያ አየር ኃይል የተጣለበትን ተልእኮ በአስተማማኝ ሁኔታ በመወጣት የሀገር ህልውናን በጀግንነቱ ያጸና ተቋም መሆኑንም ተናግረዋል። ተቋሙ በዚህ ሁሉ የታሪክ ጉዞ ውስጥ ከራሳቸው ይልቅ ሀገር ያስቀደሙና ለኢትዮጵያ ክብር ሲሉ የተዋደቁ ጀግኖችን አፍርቷል ማለታቸውም ተመላክቷል። የህዳሴ ግድብ የመሰረት ድንጋይ የተጣለበትን አስራ አራተኛ ዓመት አስመልክቶ የአብረ ሆት የኪነ ጥበብ ማእድ መድረክ በአዲስ አበባ ተካሂዷል። ኢትዮጵያ ትችላለች በሚል መሪ ሀሳብ የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ባዘጋጀው መድረክ ላይ የቢሮው ኃላፊ ዶክተር ሂሩት ካሳውን ጨምሮ ከፍተኛ የመንግስት የስራ ኃላፊዎችና ባለድርሻ አካላት ተገኝተዋል። ኢትዮጵያ በካርበን ሽያጭ የ70 ሚሊዮን ዶላር የመግባቢያ ስምምነት ከተለያዩ ሀገራትና ዓለም አቀፍ ተቋማት ጋር ማድረጓን የኢትዮጵያ ደን ልማት አስታወቀ። የኢትዮጵያ ደን ልማት ዋና ዳይሬክተር ከበደ ይማም በአረንጓዴ ልማት ስትራቴጂ በተከናወነው ዘመቻ በዘርፉ የመጣው ለውጥ ለካርበን ሽያጩ መከናወን አስተዋጽኦ አበርክቷል ብለዋል። በዚህም ዓለም ባንክን ጨምሮ ከተለያዩ ሀገራትና ዓለም አቀፍ ተቋማት ጋር የ70 ሚሊዮን ዶላር የካርበን ሽያጭ የመግባቢያ ስምምነት መደረጉን አስታውቀዋል።